ጤና ይስጥልኝ። የዕለተ ረቡዕ ህዳር 24 2018 ዓመተ ምህረት የዋዜማ ለቸኮለ አበይት ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ኢዮብ ተስፋዬ ነኝ። አብራችሁን ቆዩ። ውጭ ጉዳይ ሚኒስቴር የግብጽ ባለስልጣናት በህዳሴ ግድብ ውዝግብ ዙሪያ ማናቸውንም ድርድር ውድቅ አድርገናል በማለት ጠበኛ ትርክታቸውን ቀጥለውበታል በማለት አዲስ ባወጣው መግለጫ ከሰሰ። የግብጽ ባለስልጣናት በጉዳዩ ዙሪያ የሰጧቸው አስተያየቶች የግብጽ መንግስት ከአዲሱ እውነታ ጋር መታረቅ አለመቻሉን ያሳያል ያለው ሚኒስቴሩ፣ አንዳንድ የአገሪቱ ባለስልጣናት አሁንም ከቀኝ ግዛት አስተሳሰብ ባለመውጣት ግብጽ በናይል ወንዝ ላይ በብቸኝነት ባለቤት የምትሆን ይመስላቸዋል በማለት ተችቷል። የግብጽ ውጭ ጉዳይ ሚኒስትር ባድር አብደላቲ ግብጽ በግድቡ ዙሪያ ከእንግዲህ ድርድር አታደርግም በማለት ሰሞኑን ተናግረው ነበር። ኢትዮጵያ ለቅኝ ግዛት ዘመን አስተሳሰቦች ምንም ቦታ እንደሌላት ውጭ ጉዳይ ሚኒስቴር የገለጠ ሲሆን ግብጽ ግን ይሄ ሁኔታ አልዋጥላት ብሏል ሲል ወቅሷል። ሚኒስቴሩ አያይዞም ግብጽ በአፍሪካ ቀንድ አለመረጋጋት እንዲሰፍን ጥረቶች ስታደርግ ቆይታለች በማለት ከሷል። ብሔራዊ የምርጫ ቦርድ ለቀጣዩ አገር አቀፍ ምርጫ የፖለቲካ ፓርቲ እጩዎችን መረጃ ማሰባሰቢያ ቀነገደብ አራዘመ። የቦርዱ ሰብሳቢ መላትወርቅ ኃይሉ ቦርዱ በሕጉ መሰረት የእጩዎች ምዝገባ ከመጀመሩ በፊት ፓርቲዎች አስፈላጊ መረጃዎችን ብቻ ከህዳር 8 እስከ ህዳር 23 ቀን በመሰብሰብ ላይ እንደነበር ትላንት ከፓርቲዎች ጋር ባደረጉት ውይይት ላይ ገልጸዋል። ሆኖም ፓርቲዎቹ ባቀረቡት ጥያቄ መሰረት ይህንኑ ቀነገደብ እንደሚያራዝም ሰብሳቢዋ አስታውቀዋል። ምርጫውን ለማካሄድ አስቻይ ሁኔታ አለወይ ተብለው ለተጠየቁት ጥያቄ ሜላተወርቅ ቦርዱ ከክልል መንግስታት ጋር በጉዳዩ ዙሪያ መረጃዎችን በመሰብሰብ ከፓርቲዎች፣ ከሲቪል ማህበረሰብ ድርጅቶች እንዲሁም ከመንግስትና ጸጥታ አካላት ጋር እንደሚወያይበት ሜላተወርቅ ጠቁመዋል። ቦርዱ በመቀጠልም ከፖለቲካ ፓርቲዎችና ከሲቪል ማህበረሰብ ድርጅቶች የተወጣጡ አባላት ያካተተ ቡድን በማቋቋም አስቻይ ሁኔታ ያለባቸውን የምርጫ ክልሎች ይለያል ተብሏል። ኦፌኮ ከአዲስ አበባ እና ከተወሰኑ የምርጫ ክልሎች በስተቀር በቀጣዩ ጠቅላላ ምርጫ እንደማይሳተፍ አስታወቀ። ፓርቲው በአዲስ አበባና በተወሰኑ የምርጫ ክልሎች ብቻ ለመሳተፍ የወሰነው የፓርቲዎች የምዝገባ አዋጅ በሁለት ተከታታይ ምርጫዎች ያልተሳተፈ ፓርቲ ህጋዊ ሰውነቱን ይነጠቃል ስለሚል ብቻ እንደሆነ ትላንት ምሽት ባወጣው መግለጫ ገልጧል። ኦፌኮ ባለፈው ጠቅላላ ምርጫ እንዳልተሳተፈ ይታወሳል። ነፃ፣ ፍትሐዊና ተአማኒ ምርጫ ለማካሄድ የሚያስችል ምቹ ሁኔታ በአገሪቱ ውስጥ የለም ያለው ኦፌኮ በዚሁ ሁኔታ የሚካሄድ ምርጫ ለአገሪቱ ሰላምና መረጋጋት አያመጣም ሲል ስጋቱን ገልጧል። ሆኖም ወደፊት ሁኔታዎች ከተሻሻሉ ሀሳቡን ሊቀይር እንደሚችል ፓርቲው ጨምሮ አስታውቋል። በኦሮሚያና ሌሎች ክልሎች የሚካሄዱ ግጭቶች በአስቸኳይና ና ሊረጋገጥ በሚችል መልኩ እንዲቆሙም ፓርቲ የጠየቀ ሲሆን የፖለቲካ እስረኞች እንዲፈቱ የምርጫ ቦርድ ና የጸጥታ ተቋማት ተቋማዊ ማሻሻያ እንዲደረግ ና የአፍሪካ ህብረት የአውሮፓ ህብረት ና የተመድ የምርጫ ታዛቢዎች ተጋብዘው የቅድመ ምርጫ ሁኔታዎችን እንዲታዘቡም ጥሪ አድርጓል። የኢትዮጵያ ካፒታል ገበያ ባለስልጣን እስከ ቀጣዩ ሰኔ ወር ድረስ የአክሲዮን ገበያ አፈጻጸምን በተገደበ ጊዜ ውስጥ የሚለኩ የገበያ ጠቋሚዎችን ማውጣት እንደሚጀምር አስታወቀ። የገበያ ጠቋሚዎቹ በሰነድ መዋለ ነዋይ ገበያው የተመዘገቡ ኩባንያዎች የአክሲዮን ገበያ አፈጻጸም መለኪያዎች ናቸው። ባለስልጣኑ የውጭ ባለሀብቶችና ኩባንያዎች በካፒታል ገበያው እንዲሳተፉ የሚያስችል የፖሊሲ ሰነድ ማዘጋጀቱንም ትላንት በአዲስ አበባ በተካሄደው የካፒታል ገበያ ጉባኤ ላይ ይፋ አድርጓል። የካፒታል ገበያ አዋጅ የውጭ ባለሀብቶች እና ኩባ ኩባንያዎች በቀጥታ በአገሪቱ የሰነድ መዋለ ንዋያዎች ገበያ መዋለ ንዋያቸውን እንዲያፈሱና የካፒታል ገበያ አገልግሎት አቅራቢ ለመሆን ፈቃድ እንደሚያገኙ ደንግጓል። ሆኖም እስካሁን በካፒታል ገበያው የውጭ ኩባንያዎች መሳተፍ አልጀመሩም። ባለስልጣኑ በካፒታል ገበያ አገልግሎት ሰጪ ተቋማት ጉዳት የሚደርስባቸው አካላት በአግባቡ ካሳ እንዲያገኙ የሚያስችል ዝርዝር መመሪያና ደንብ ማዘጋጀቱንም ገልጧል። የትግራይ ፕላን ኮሚሽን ቢሮ ኃላፊ ሃንሳ ተክላይ ፌዴራል መንግስቱ የትግራይን ድጎማና አዲሱን የደሞዝ ጭማሪ በጀት በማዘግየቱ ክልሉ ከፍተኛ ችግር ላይ ወድቋል ማለታቸውን ቢቢሲ ዘግቧል። ገንዘብ ሚኒስቴር ለአዲሱ የደሞዝ ማሻሻያ ለመስከረም ወር 481 ሚሊዮን ብር መላኩን የጠቀሰው ኃላፊው ገንዘብ ሚኒስቴር ለአዲሱ የደሞዝ ማሻሻያ ለመስከረም ወር 481 ሚሊዮን ብር መላኩን የጠቀሱት ኃላፊዋ፣ ሆኖም ደሞዝ ማሻሻያውን ተግባራዊ ለማድረግ በሚያስፈልገው የገንዘብ መጠን ላይ በተፈጠረው ሰፊ ክፍተት ምክንያት ጭማሪው ሲሆን ተግባራዊ ማድረግ አልቻልንም በማለት ጊዜያዊ አስተዳደሩ የገጠመውን ችግር እንደገለጡ ዘገባው አመልክቷል። ጊዜያዊ አስተዳደሩ የመስከረምና ጥቅምት ወር ጭማሪ ደሞዝን ጥቅምት ላይ በአንድ ጊዜ ለመክፈል አቅዶ እንደነበርና ሆኖም የጥቅምት ወር ደሞዝ ጭማሪ ሳይላክ መቅረቱን ኃላፊዋ ተናግረዋል ተብሏል። ኃላፊዋ ገንዘቡ ለምን እንዳልተላከ ጊዜያዊ አስተዳደሩ ለገንዘብ ሚኒስቴር ጥያቄ አቅርቦ እስከ ትላንት ምላሽ እንዳላገኘ መናገራቸውንም የዜና ምንጩ ጠቅሷል። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የከተማዋ ግብር ከፋያዎች የሚያነሷቸውን ቅሬታዎች ለመቅረፍ በግብር ሰብሳቢዎች ዩኒፎርም ላይ ካሜራ ሊገጥም መሆኑን አስታወቀ። በቢሮው ግብር ሰብሳቢ ባለሙያዎች ዩኒፎርም ላይ የሚገጠመው ቴክኖሎጂ ግብር ሰብሳቢዎች ግብር ለመሰብሰብ በሚሰማሩበት ወቅት ድምፅና ተንቀሳቃሽ ምስል ምልክቶችን ወደ ማዕከል ማስተላለፍ እንደሚችል ቢሮ መግለቱን የመንግስት ዜና ምንጮች ዘግበዋል። ቢሮው አዲሱ ቴክኖሎጂ ግብር ከፋዮች በግብር አሰባሰብ ላይ የሚያነሷቸውን ቅሬታዎች ሙሉ በሙሉ ይቀርፋል ማለቱ ነው